ሰላም ቤተሰብ እንዴት ዋላችሁ? አደራችሁልኝ። ዛሬ ደግሞ ተመልሻለሁ በሌላ ቪዲዮ። አጠር ያለች ቪዲዮ ናት። ይችን እንጀራ ለማሳየት ነው ብቅ ያልኩት ወገኖቼ። እንዴት ናችሁ? እንዴት ሰነበታችሁ? የሀገር ልጆች ያላችሁበት ሰላም እንደምትሆኑ ተስፋ አድርጋለሁ። ዛሬ ደግሞ የትዕዛዝ እንጀራ ናት። ወደ አምሳ ስልሳ የሚሆን እንጀራ ነው እና የትዛዝ ነው ማለት ነው። ግን እንዴት እንደሚያምር የምታምር የመጥበሻ እንጀራ ማለት ነው እና እኛም ራሳችን ምሳ በልተን በጣም ስለወደድኩት እንጀራው ሶስት ቀን ስላሳል ነው የሆነው። ምንም አይነት በቃ ፍሪጅ ማስገባት አይጠበቅባችሁም። በጣም አሪፍ እንጀራ ነው እና ጤፍ አይደለም፣ ትንሽ ጤፍ አለበት ተቀላቅሎ አጃለው አጃ ዱቄት፣ ይሄ ስንዴ ዱቄት፣ ማሽላ፣ ይሄ ዘንጋላ የሚባለው ማሽላ አለው። ወደ አራት ወደ አምስት አይነት ነው ማለት ነው እና ትወርዱታላችሁ ብዬ አመጣሁት። እሽ፣ ታርጋችሁ ነጮች እህሎችን አምሷቸው። የማይታመሱት ደግሞ ቀላቀላችሁ ጤፍና ማሽላውን ባታምሱት ችግር የለውም። ሌሎች ነጭ ስንዴ ያማ ነገሮችን። ደቂቶችን አመሳችሁ ሱፐር ማርኬት የምታገኙ እንዲሁም በውጭ ዓለም ያላችሁት ማለት ፈልጌ ነው። እንደተለመደው እሺ፣ ታርጋችሁ አብኩታችሁ ትተውታላችሁ። በሁለተኛው ቀን እንደዚህ ያማረ እንጀራ ዝን ያለ በቃ ሶፍት፣ በጣም ደግ ሰው ለስላሳ ሰው የሚመስለ መግለጽ እና በጣም አሪፍ ነው። ከሁሉ ወጥ ጋር ይሄዳል። እኔ አጋጣሚውም ሽሮ ሰርቼ በሽሮ ቀመስኩት ማለት ነው እንጂ በሁሉም የሚሄድ ምርጥ ምግብ ነው። ቆንጆ እንጀራ ነው ለማለት ነው ወገኖቼ፣ ሸርና ላይክ ሰብስክራይብ እያደረጋችሁ ደግሞ ብታበረቱ ደስ ይለኛል። ሽሮዋን ደግሞ አሰራሯን ቆንጆ ተጋቢ ነው ሽሮ ናት። መልኩ ስታየት ሽሮ አያምርም፣ ግን ጣዕሙ በጣም ቆንጆ ነው። ነጭና ቀይ ሽሮ አደበላልቄ ያስቀምጨው ነው እና መልኩ ያን ያህል አይደለም፣ ግን ጣዕሙ ቆንጆ ሽሮ ነው ማለት ነው። ትኩስ ሽሮ የናፈቃችሁ እንግዲህ እንብላ እንብላ የአገር ልጆች ውዶቼ፣ ንብራ እና እንጀራውን እያወራን አጸር ያለች ቢዶናት የአስር ደቂቃ ቢዶናት እነግራችኋለሁ። በትልቅ ምጣድ መጋግራለው። በዚህ መጋግራለው ሰው እንዳዘዘኝ ማለት ነው የትእዛዝ ሲሆን፣ አሁን በብዛት በዝች ስለሚመርጡ ለእኔ ድካም አለው እንጂ በዚች ፍርጅ ውስጥ ለማስቀመጥ ስለሚመቻቸው በትንንሾቹ ያዙኛል ና በትንሽ አወጣለሁ ማለት ነው። ለቤቴ ደግሞ በትልቅ ምጣድ አለኝ እጋግራለሁ ማለት ነው። ብዙ እንጀራ ነው እንግዲህ፣ እየጋገርኩ ነው ያለሁት። ገና እየጋገርኩ ነው። ሊጡ ይህንን ይመስላል። ቆንጆ ነው፣ ድብልቅልቅ ብሎ ጤናማ እህሎች፣ እንደዚህ ያማረ እንጀራ። እሽት አድርጋችሁ አብኩታችሁ፣ ለብ ባለ ከለብም ትንሽ ሞቅ ያለ ውሃ መሆን አለበት። ስታቦኩም ስታቀጥኑም ውሃው እንደዛ መሆን አለበት። ስታቦኩት ደግሞ አምሳችሁ በደንብ አንድ ኩባያ ወይ ሁለት ኩባያ ውሃ ብቻ ሊጨምር እንደሚችል አድርጋችሁ ተውት። ቅጥና አድርጋችሁ ተውት ማለት ነው። በደንብ ሻሽታችሁ አኩታችሁ ተውት ማለት ነው። እና ሰላም ብያችኋል፣ የሀገር ልጆች። ሽሮውን አሰራሩን ላሳያችሁ። ሽሮ አሰራር የሚጠፋው የለም፣ ግን ትኩስ ሽሮ እንጀራ የጋገርኩኝ እንግዲህ። ጾም አርፍደን አሁን በሽሮ እንበላለን፣ ምሳ ማለት ነውና እንኳን ለጾመ ሐዋርያት ደግሞ በሰላም አደረሳችሁ። የአገር ልጆች ለጾመ ሰኔ ወይም ለጾመ ሐዋርያት እንኳን አደረሳችሁ የተዋሕዶ ልጆች ሁላችሁም ማለት ነው። እዩት እንጀራው ቅባቱ ደስ የሚል ጭርቅርቅርቅ ይላል ማለት ነው። በአካባቢ ያላችሁ እንግዲህ ማዘዝ የምትፈልጉ እንጀራ መጋገር ከስራ ጋር ቢዚ የሆናችሁ ሰዎች ከኔ ጋር ውሰዱ። በጣም ርካሽ ነው እንጀራ ማለት ነው። በጀርመንና አካባቢ ያላችሁ ማለት ነው። በተረፈ ሰላም ናችሁ? እንዴት ናችሁ? ያገር ልጆች እንግዲህ ቲማቲም እና አንድ ትልቅ ሽንኩርት አንድ ቲማቲም ከትፌ ጥብስ አረኩት በዛይት። ከዛ ትንሽዬ በርበሬ፣ ትንሽዬ ጨዋማ ቅመሞች አሉኝ ትንሽዬ እርድ ምናምን አደረኩበት። መልኩ ብዙ ስላልሆነ ሽሮ የራሱን እንትን እንዲይዝ ብዬ ቆንጆ ቅመም አረኩት ማለት ነው። ሽሮ በጣም ቆንጆ ነው ተቀምሞ፣ የተሰደደልን የቤተሰብ ሽሮ ነው። ከዛ ዝንጅብልና ነጭ ሽንኩርት አረኩበት ማለት ነው። በሰሚሊ ያለው የተቀመመ ነጭ ሽንኩርትና ዝንጅብል ተፈጭቶ ፍሪጅ ውስጥ ይቀመጣል። ከእሱ ላይ ትንሽ አረኩበት ማለት ነው። አሁን ተቀምሟል። እንደዚህ ጥብስ ካለ በኋላ እኔ ድቄቱን አምጥቼ እዚህ ነው ገለብጠው ማለት ነው። እዩት አሁን ድቂት ነው፣ አረኩበት። ሽሮ እንዳልኳችሁ ሁለት አይነት ነው፣ ነጭና ቀይ ሽሮና ምጥን ሽሮና ወይም ነጭ ሽሮ የሚባለው አንድ ላይ ነው ያረኩት እኔ። እና ለዛ መልኩ የሆነ ቡላ ነገር ሆኗል ማለት ነው። እንደ ነጭ ነው፣ በቃ ነጭ ሽሮ በሉት። እኔ ግን ቅምም አረገዋለሁ እዚህ አርጌ እና በጣም አሪፍ ነው። እዩት እንጀራዬ ቅባቱ ማለት ነው። እንግዲህ እንጀራዬ ለ40 አምስት እንጀራ የሆነ ሰው ይወስዳል። ሌላው ደግሞ የሌላ ሰው ነው ማለት ነው። በአጠቃላይ ስልሳ እንጀራ ነው የምጋግረው። አሁን በዚህ በመጥበሻ ለሁለት ሰው እየጋገርኩ ነው። ሽሮ ደግሞ በጎን ራሴ እንደዚህ አርጌ እንግዲህ ፍርፍር አድርገዋለሁ የምጣድ ሽሮ እንዲመስል በአገራችን የመጥበሻ ሽሮ ወይም የምጣድ ሽሮ በጣም ነው የሚጥመው። እንደዚህ ፍርፍር አርጋችሁ የጠባበሳችሁትን ትፈረፍሩትና ካበሰላችሁትን ትጨምራላችሁ ትቀንሱታላችሁ ከፈለጋችሁ ማለት ነው። እኔ እንደዚሁ መብላት ስለምወድ የቀንሰው እቀንሰውና ከግማሹ ላይ ውሃ ጨመርኩበት፣ ትኩስ ውሃ ማለት ነው። ዛይን አጋጥ ነው እና እንደዚህ አድርጌ ኖርማን ሽሮ ይሆነኛል ማለት ነው። ተጋቢ ነው ይሆናል። ተጋቢ ነው ሲሰራ፣ በነገራችን ላይ እንደዚህ ነው እንጂ ከውሃው መጨመር ያድርጋችሁ። ውሃው ከፈላ በኋላ ማድረግ ይቻላል ግን፣ ዱቄቱንና የተቆላላውን ቁሌት አብራችሁ ስታሹት ግን ሽሮ ጣዕሙ ለየት ያለ ይሆናል ማለት ነው። በዚህ መልኩ ሞክሩት። ቆንጆ ሽሮ ያላችሁ እኔ ሽሮ አፍቃሪ ነኝ ወዳለው ከስጋ በላይ ሽሮ በጣም ደስ የሚለኝ፣ ግን ደግሞ ቆንጆ ሽሮ መሆን አለበት። የኔ ቆንጆ ሽሮ ነው። መልኩ ግን ብዙ አይጥመኝም። እንትን ቡላ ይሆናል። ወጡ ከቆየ በኋላ የሆነ መልኩ እንትን ይላል ማለት ነው። እና ሽሮ እያት ደክ ደክ እያለች ነው። ትንሽ መረቅ አድርግባታለው ውሃ ማለት ነው ይህ እንጀራይን እንግዲህ ወገኖቼ እንዴት እንደሚያምር ለስላሳ ሶፍት በቃ በስማም እንዴት እንደሚያምር ልስልስ፣ ይሄ እንደዚህ ልስልስ ያደርግልኝ፣ ሙቅ ውሃ በደንብ ጨመርበታለሁ። አብሲት የለውም ያለ አብሲት ነው ይሄ። ግን ስታወኩ ላጥ የሚያረጋችሁ እጃችሁን ትኩስ የሚያረጋችሁ ውሃ ቢሆን አሪፍ ነው። እኔ እንግዲህ እንደዛ እያደረኩ እየሞከርኩ ስትሞክሩት በሂደት እንጀራው በምን መልኩ እንደሚያምር ታዩታላችሁ፣ በሂደት በየቀኑ በምትጋግሩበት ሰዓት ማለት ነው።

አሁን ጨርሻለሁ። ፍርፍሬን ነው የቀነስኩት ቅድም። በዚህ መልኩ እንግዲህ የሙጎጎ ሽሮ ይባላል በሀገራችን። ሙጎጎ ላይ በደንብ ሽሮው እንደዛ ትንሽ ነገር ይደረግበትና ይቀመምና እንትን ይጋገራል፣ ልክ እንደ ቂጣ። ከዛ እያገላበጡ ያሹታል፣ ፍርፍር ይላል። በዚህ መልኩ ትበላላችሁ ማለት ነው። እና ያ እንጀራ የጋገርስኩ እስከ ሊጤ እንግዲህ ደግሞ ምሳዬን ደግሞ እየበላሁ ነበር ማለት ነው በጎን ወገኖቼ አጠሪያለች ቪዲዮና ትችን ትመስላለች እንጀራ እንግዲህ አሰራሩ በጣም ቀላል ነው። ራሳችሁ በምነግራችሁ ነገር ብቻ ማድረግ ትችላላችሁ። ነጭ ስንዴ ዱቄት ወይም ደግሞ ነጭ ፍርኖ ዱቄት ሊሆን ይችላል። በደንብ ምስ ታረጉት አላችሁ። አጃ አለ፣ በውጭ አለም ያላችሁት አጃ ዱቄት በየትም ቦታ ይሸጣ ሱፐር ማርኬት። እሱን ግዝት ታርጋችሁ አብራችሁ ምስ አድርጉት። ከዛ ማሽላ ዱቄት ጨምር አድርጋችሁ ትንሽ ጤፍ ካላችሁ ደግሞ ቀልቀል አርጋችሁ በደንብ ሽት አርጋችሁ ቀጠን አርጋችሁ አብኩታችሁ አንድ ኩባያ ውሃ ብቻ እንዲጨምር በማግስቱ በምትጋግሩበት ሰዓት አድርጋችሁ ተውታላችሁ። በማግስቱ ከጠለለ ውሃውን ጥልል ልታረጉና አብቻ ለብቻ አስቀምጣችሁ ታቀጥንታላችሁ። ውሃ ካስፈለገው የቀረረውን ውሃ መልሳችሁ ጨምራችሁ በዛው አንድ ግማሽ ሰዓት እንደገና ቆይታችሁ የምትጋግሩት እንጀራ ነው ማለት ነው። በጣም ለስላሳ ነው። ስትውሃ ከፈለገ ደግሞ ሙቅ ውሃ ተመሳሳይ ትናንት ያቦካችሁበትን አይነት ውሃ በዛ ነው የምታቀጥኑት ማለት ነው። አንዳንዴ ውሃም ላያስፈልገው ይችላል። እና እንደ አዲስ አሳይን አቦካኩን ካላችሁም ሁልጊዜ ስለምሰራ ስራዬም ስለሆነ አሳያችኋለሁ። ወገኖቼ፣ የአገር ልጆች ማለት ነው። እና እንኳን አደረሳችሁ ለማለት ነው። ብዙ ቢሮ የለኝም እንግዲህ። ሻይ አዘጋጅቻለሁ። ምሳዬን በላሁ፣ ቅድም እንዳያችሁኝ እየበላሁ ነው ሻይም ጥቻለሁኝ እንግዲህ እንደዛ አዘና እያልኩ ራሴንም እየደጎው ስራዬን እሰራለሁ ማለት ነው። ሊጡ እንደምታዩት ብዙ ነበረ። እዚህ ጋር ድርሷል። እስከላይ ነበረ ሞልቶ ነበረ ማለት ነው። ገና አሁን ጨርሼ ጋግረዋለሁ። እንግዲህ ከእናንተ ጋር ግን እሰናበታለሁ። ማዘዝ የምትፈልጉ ጉዳይ ያላችሁ ወይም ደግሞ አሰራሩን ከመጀመሪያው የምትፈልጉ ሰዎች ደግሞ ንገሩኝ፣ ጻፉልኝ ማለት ነው። አዲስ ስለሆንኩ ለኔ ብርታት ይሆነኛል። ሼር ላይክ፣ ኮመንት፣ ሰብስክራይብ አድርጉልኝ። ደህና ሁኑልኝ። ባይ ባይ